ጸጋ ይብዛላችሁ በያላችሁበት የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባባችን መስከረም አንድ ዘፍጥረት አንድ ብሎ ጀምሮ እስከ ጳጉሜ አምስት ራዕይ 22 ድረስ የምናደርገውን ጉዞ እንደቀጠልንን ዛሬ በጌታ ጸጋ 35ኛ ቀናችን ነው። የምናነባው የመጽሐፍ ቅዱስ ክፍል ደግሞ ከዘሌዋውያን ምዕራፍ 19 እስከ 21 ድረስ ያለውን ይሆናል። አብረንና እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 19 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ማኅበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሆኑ። ከእናንተ ሰው ሁሉ እናቱንና አባቱን ይፍራ። ሰንበታቴንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ወደ ጣዖታትም ዘወር አትበሉ፣ ቀልጠው የተሠሩትንም የአማልክት ምስሎች ለእናንተ አታድርጉ። እኔ እግዚአብሔር አምላካችሁ ነኝ። የደኅንነትንም መሥዋዕት ለእግዚአብሔር ስትሰዉ እርሱን ደስ እንድታሰኙበት ሰዉት። በምትሰዉት ቀንና በነጋው ይበላል። እስከ ሶስተኛውም ቀን ድረስ ቢተርፍ በሳት ይቃጠላል። በሶስተኛውም ቀን ቢበላ ጸያፍ ነው፣ ደስም አያሰኝም። የበላውም ለእግዚአብሔር የተቀደሰውን ነገር አርክሷልና ኃጢአቱን ይሸከማል። ያም ሰው ከሕዝቡ ተለይቶ ይጥፋ። የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩን ቃርሚያ አትልቀሙ። የወይንህን ቃርሚያ አትቃርም፣ የወደቀውን የወይንህን ፍሬ አትሰብስብ፣ ለድሆችና ለእንግዶች ተወው። እኔ እግዚአብሔር አምላካችሁ ነኝ። አትስረቁ፣ አትካዱም፣ ከእናንተ እርስ በርሳችሁ በሐሰት አትነጋገሩ። በስሜም በሐሰት አትማሉ፣ የአምላካችሁንም ስም አታርክሱ። እኔ እግዚአብሔር ነኝ። በባልንጀራህ ግፍ አታድርግ፣ አትቀማውም። የሙያተኛውን ዋጋ እስከ ነገ በአንተ ዘንድ አይደርብህ። ደንቆሮውን አትስደብ፣ በእውርም ፊት እንቅፋት አታድርግ። ነገር ግን አምላክህን ፍራ። እኔ እግዚአብሔር ነኝ። በፍርድ አመፃ አታደርጉ፣ ለድሃ አታድላ፣ ባለጠጋውን አታክብር። ነገር ግን ለባልንጀራህ በእውነት ፍረድ። በህዝብ መካከል በሸንጋይነት አትዙር፣ በባልንጀራህም ደም ላይ አትቁም። እኔ እግዚአብሔር ነኝ። ወንድምህን በልብህ አትጥላው። በባልንጀራህ ምክንያት ኃጢአት እንዳይሆንብህ ገስጸው። አትበቀልም፣ በህዝብህም ልጆች ቂም አትያዝ። ነገር ግን ባልንጀራህን እንደ ራስህ ውደድ። እኔ እግዚአብሔር ነኝ። ስርዓቴን ጠብቁ። እንስሳ ከሌላ አይነት ጋር አይደባለቅ። በእርሻህም ሁለት አይነት ዘር አትዝራ። ከሁለት አይነት ነገር የተሰራ ልብስ አትልበስ። ማናቸውም ሰው ከሴት ባሪያ ጋር ቢተኛ እርሷም፣ ለባል የተሰጠች ዋጋዋም ያልተከፈለ አርነት ያልወጣች ብትሆን ቅጣት አለባቸው፣ አርነት አልወጣችምና አይገደሉም። እርሱም የበደሉን መስዋዕት ይዞ ወደ እግዚአብሔር ወደ መገናኛው ድንኳን ደጃፍ ይመጣል። ለበደልም መስዋዕት አውራ በግ ያመጣል። ካህኑም ስለሰራው ኃጢአት በእግዚአብሔር ፊት የበደል መስዋዕት በግ ያስተሰርይለታል፣ የሰራውም ኃጢአት ይሰረይለታል። ወደ አገሩም በገባችሁ ጊዜ የሚበላ የፍሬ ዛፍ ሁሉ በተከላችሁም ጊዜ ፍሬውን እንዳልተገረዘ ትቆጥሩታላችሁ። ሶስት ዓመት እንዳልተገረዘ ይሆንላችኋል፣ አይበላም። የአራተኛውም ዓመት ፍሬ ሁሉ ለእግዚአብሔር ምስጋና ቅዱስ ይሁን። ፍሬውም ይበዛላችሁ ዘንድ የአምስተኛውን ዓመት ፍሬ ብሉ። እግዚአብሔር አምላካችሁ ነኝ። ከደሙ ጋር ምንም አትብሉ። አስማትም አታድርጉ። ሞራ ገላጭም አትሆኑ። የራስ ጠጉራችሁንም ዙሪያውን አትከርክሙት። ጢማችሁንም ዙሪያውን አትቁረጡት። ስለ ሞተውም ስጋችሁን አትንጩ። ገላችሁንም አትንቀሱት። እኔ እግዚአብሔር ነኝ። ምድሪቱ ከግልሙትና ከርኩሰትም እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት። ሰንበታቴን ጠብቁ፣ መቅደሴንም አክብሩ። እኔ እግዚአብሔር ነኝ። ወደ መናፍስት ጠሪዎችና ወደ ጠንቋዮች አትሂዱ እንዳትረክሱባቸውም አትፈልጓቸው። እኔ እግዚአብሔር አምላካችሁ ነኝ። በሽበታሙ ፊት ተነሳ፣ ሽማግሌውን አክብር፣ አምላክህን ፍራ። እኔ እግዚአብሔር ነኝ። በሀገራችሁ ውስጥ ከእናንተ ጋር እንግዳ ቢቀመጥ ግፍ አታድርጉበት እናንተ በግብጽ ምድር እንግዶች ነበራችሁና። ከእናንተ ጋር የሚቀመጥ እንግዳ እንደ አገር ልጅ ይሁንላችሁ፣ እርሱንም እንደራስህ ውደድ። እኔ አምላካችሁ ነኝ። እኔ እግዚአብሔር አምላካችሁ ነኝ። በፍርድ በመለካትም በመመዘንም በመስፈርም አመጻት አድርጎ የእውነትንም ሚዛን የእውነትንም መመዘኛ የእውነትንም የኢፍ መስፈሪያ የእውነትንም የኢን መስፈሪያ ይሁንላችሁ። ከግብጽ ምድር ያወጣኋችሁ እግዚአብሔር አምላካችሁ እኔ ነኝ። ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉም፣ እኔ እግዚአብሔር ነኝ ይላል ምዕራፍ ሃያ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ደግሞ የእስራኤል ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም ከእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደል፣ የሀገሩ ህዝብ በድንጋይ ይውገረው። መቅደሴን ያረክስ ዘንድ የተቀደሰውን ስሜን ያጎሰቁል ዘንድ ዘሩን ለሞሎክ ሰጥቷልና እኔ በዛ ሰው ላይ ፊቴን አከብዳለሁ፣ ከህዝቡ መካከል ለይቻ ጠፋዋለሁ። ዘሩንም ለሞሎክ ሲሰጥ የሀገሩ ህዝብ ያንን ቸል ቢለው ባይገድሉትም እኔ በዛ ሰውና በቤተሰቡ ላይ ፊቴን አከብዳለሁ እርሱንም ከሞሎክ ጋር ያመነዝሩ ዘንድ የሚከተሉትን ሁሉ ከህዝባቸው መካከል ለይቼ አጠፋለሁ መናፍስት ጠሪዎችንና ጠንቋዮችን በሚከተል በስራቸውን በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ ከህዝቡ መካከል ለይቼ አጠፋዋለሁ እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ ቅዱሳንም ሁኑ ስርዓቴን ጠብቁ አድርጉትም እኔ የምቀድሳችሁ እግዚአብሔር ነኝ ማናቸውም ሰው አባቱን ወይንም እናቱ ሰውነቱን ቢሰድብ ፈጽሞ ይገደል። አባትና እናቱን ሰድበዋልና ደሙ በራሱ ላይ ነው። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽሞ ይገደሉ። ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኀፍረተ ስጋ ገልጧል። ሁለቱም ፈጽመው ይገደሉ። ደማቸውን በላያቸው ነው። ማናቸውም ሰው ከምራቱ ጋር ቢተኛ ሁለቱ ፈጽመው ይገደሉ። ጸያፍ ነገር አድርገዋልና ደማቸውን በላያቸው ነው። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋልና ፈጽመው ይገደሉ። ደማቸውም በላያቸው ነው። ማናቸውም ሰው እናቲቱንና ልጅቱን ቢያገባ እርኩሰት ነው፤ በመካከላችሁ ኃጢአት እንዳይሆን እርሱና እነርሱ በእሳት ይቃጠሉ። ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል፤ እንስሳይቱንም ግደሏት። ማናቸውም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱንና እንስሳውን ግደል፤ ፈጽመው ይገደሉ። ደማቸው በላያቸው ነው። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ አፍረተ ስጋዋንም ቢያይ እርሷም አፍረተስጋውን ስጋውን ብታይ ይህ ጸያፍ ነገር ነው። በሕዝባቸው ልጆች ፊት ይገደሉ። የእህቱን አፍረተ ስጋ ገልጧልና ኃጢአቱን ይሸከማል። ማናቸውም ሰው ከባለ መርገም ሴት ጋር ቢተኛ ሀፍረተ ስጋዋን ቢገልጥ ፈሳሿን ገልጧልና እርሷም የደሟን ፈሳሽ ገልጣለችና ሁለቱም ከህዝባቸው መካከል ተለይተው ይጥፉ። ያባትህን ወይንም የናትህን ሀፍረተ ስጋ አትግለጥ። ይህን የሚያደርግ የዘመድን ሀፍረተ ስጋ ገልጧል፣ ኃጢአታቸውን ይሸከማሉ። ሰውም ከአጎቱ ሚስት ጋር ቢተኛ የአጎቱን ሀፍረተ ስጋ ገልጧል፣ ኃጢአታቸውን ይሸከማሉ፣ ያለ ልጅ ይሞታሉ። ሰውም የወንድሙን ሚስት ቢያገባ ርኩሰት ነው፣ የወንድሙን ሀፍረተ ስጋ ገልጧል፣ ያለ ልጅ ይሆናሉ። እንግዲህ የተቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ስርዓቴን ሁሉ፣ ፍርዴን ሁሉ ጠብቁ አድርጓትም። በፊታችሁ ከፊታችሁ በምጥላቸው ህዝብ ወግ አትሂዱ። ይህን ሁሉ አድርገዋልና ተጸየፍኳቸው። ነገር ግን እናንተን ምድራቸውን ትወርሳላችሁ ትወርሷትም ዘንድ ወተትና ማር የምታፈሰውን ምድር እሰጣችኋለሁ አልኳችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ ንጹሁን እንስሳ ከርኩሱ ንጹሁንም ወፍ ከርኩሱ ትለያላችሁ እርኩሶች ናቸው ብዬ በለየኋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑኛላችሁ። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፤ በድንጋዩ ገራቸው፤ ደማቸው በላያቸው ነው። ምዕራፍ 21 እግዚአብሔርም ሙሴን ለካህናቱ ለአሮ ልጆች እንዲህ ብለህ ንገራቸው አለው። ማንም ሰው ከሕዝቡ ስለሞተው ከሚቀርበው ዘመዱ ከእናቱ ወይም ከአባቱ ወይም ከወንድ ልጁ ወይም ከሴት ልጁ ወይም ከወንድሙ በቀር አይርከስ። ወይም የቀረበችው ያልተጋባች ድንግል እህቱ፣ በእርሷ ይርከስ። የህዝቡ አለቃ ራሱን ያጎሰቁል ዘንድ አይርከስ። ራሳቸውን አይላጩ፣ ጢማቸውን አይላጩ፣ ስጋቸውን አይንጩ። ለአምላካቸው ቅዱሳን ይሆኑ፣ የአምላካቸውን ስም አያጎሳቅሉ። የእግዚአብሔርን የእሳት ቁርባን የአምላካቸውን እንጀራ ያቀርባሉና ቅዱሳን ይሆኑ። ለአምላኩ የተቀደሰ ነውና ጋለሞታን ሴት ወይም የረከሰችን ሴት አያግባ፣ ወይም ከባሏ የተፈታችውን አያግባ። የአምላክህን እንጀራ ያቀርባልና ስለዚህ ትቀድሰዋለህ። እኔን የምቀድሳችሁ እግዚአብሔር ቅዱስ ነኝ። እርሱ ቅዱስ ይሁንልህ። የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሳለች፣ በእሳት ትቃጠል። በራሱም ላይ የቅባት ዘይት የፈሰሰበት የክህነት ልብስ ይለበስ ዘንድ የተቀደሰ ከወንድሞቹ የበለጠው ካህን ራሱን አይግለጥ፣ ልብሱንም አይቅደድ። በእናቱ አይርከስ። የአምላኩም ቅባት ዘይት ቅዱስነቱ በላዩ ነውና ከመቅደስ አይውጣ፣ የአምላኩንም መቅደስ አያርክስ። እኔ እግዚአብሔር ነኝ። እርሱ ሚስቱን በድንግልናዋ ያግባ። ባሉ አይሞተባትን ወይም የተፋታችሁን ወይም ጋለሞታይቱን አያግባ፣ ነገር ግን ከህዝቡ ድንግሊቱን ያግባ እኔም የምቀድሰው እግዚአብሔር ነኝና፣ በሕዝቡ መካከል ዘሩን አያጎስቆለ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው። ከዘርህ ከትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ዕውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም ከካም ወይም ቋቁቻም ወይም ጃንደረባ ነውረኛ ሁሉ አይቅረብ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሱንና የቅዱሰ ቅዱሳኑን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነው እና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዊያውም አይቅረብ። የምቀድሳችሁ እኔ እግዚአብሔር ነኝ። ሙሴ ይህንን ለአሮን ለልጆቹ ለእስራኤልም ልጆች ሁሉ ነገረ ይላል። የዛሬ ንባባችን ይህንን ይመስል ነበረ። እንደ ሁልጊዜው ከምሽቱ ሶስት ሰዓት ላይ በየዕለቱ የቀጥታ ስርጭት ስላለን በቲክቶክ እና በቴሌግራም አብራችሁን መጥታችሁ የእግዚአብሔርን ቃል እንድታጠኑ ጋብዛለሁኝ። መልካም ጊዜ።